ሰላምና ጤና በያላችሁበት ይድረሳችሁ ውድ የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን ከእናንተው ከሆነው ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናነሳሳ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ደስ ይለናል። እጅጉን ከልብ አድርገን የምናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ቪዲዮችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እጠይቃለሁ። ፎአድባሮ ፕሮግራሙን እየመራው ከእናንተ ጋር ቆያለው። ከመሸጋገሪያ በኋላም ተመልሰን በድጋሚ የምንመጣ ይሆናል። የማንቸስተር ዩናይትድ ታሪካዊ ተጫዋች ሁለ ገብ ኮከቡን ለማዘዋወር ሊቨርፑልን እንዲያሸንፉ አሳስቧል። የማንቸስተር ዩናይትዱ የቀድሞ ተጫዋች ያፕ ስታም የባየር ሌቨርኩዘኑ የቀይ መስመር ተከላካይ ጀረሚ ፍሪምፖንግን ዝውውር እንዲያጣናቀቁ የቀድሞ ክለቡን አሳስቧል። የኔዘርላንድዊ ኢንተርናሽናል በዚህ የዝውውር መስኮት ወይም በዚህ ደው የውድድር አመት በቡንደስ ሊጋው ጥሩ ሁኔታ ላይ ይገኛል። ለክለቡና ለሀገሩ በሁሉም ውድድሮችም አምስት ጎሎችንና ዘጠኝ አሲስቶችን ማድረግ የቻለ ተጫዋች ነው። ጀርሚ ፍሪምፖንግ በሊቨርፑል አርኔ ስሎት እየተፈለገ ነው። ነገር ግን እንግዲህ ያፕ ስታም ሩበን አሞሪን በማንቸስተር ዩናይትድ ለሚገነባው ቡድንም ጥሩ ብቃት እንዳለው ያምናል። ማንቸስተር ዩናይተሮች ፓትሪክ ዶርጉን ከሊቼ በጥር አስፈረሙ ሲሆን አዲስ የቀኝ መስመር ተከላካይ ለማምጣትም ይፈልጋሉ። ጀረሚ ፍሪምፖንግ በሱ ቦታ በአውሮፓ ውስጥ ካሉ ምርጥ ከሚባሉት ውስጥም አንደኛው ነው። እናም የጀረሚ ፍሪምፖንግን ፊርማ በእርግጠኝነት ለቀኝ መስመሩም ትልቅ መፍትሄ ይሆናል። ያፐስታም ሲናገር ዠረሚ ፍሪምፖንግ የቀኝ ክንፍና በቀኝ መስመር መጫወት ይችላል። ፍሪምፖንግ ጥሩ ፍጥነት አለው፣ በጣም ቀጥተኛ ነው። ግቦችን ከማስቆጠሩ በተጨማሪም ለቡድን አጋሮቹም የጎል ዕድሎችን መፍጠር የሚችል ተጫዋች ነው። ፍሪምፖንግ ለማንቸስተር ዩናይትድ አስደሳች ተጫዋች ይሆናል ብዬ አስባለሁ። በቀኝ በኩል እንግዲህ ሩበን አሞሪም ለሚፈልገው የአጨዋወት ዘይቤም ይስማማል። ፍሪምፖንግ ብዙ ጥራት ያለው ሲሆን በጀርመን ውስጥም ጥሩ እየሰራ ነው። በዩናይትድ ውስጥም ለአጨዋወታቸው የሚስማማ ይመስለኛል ሲል ነው ሀሳቡን የሰጠው ያፕ ስታም። ፋብሪሲዮ ሮማኖ የማንቸስተር ዩናይትድ ኮከብ የዝውውር ፍላጎትን አረጋግጧል። ፋብሪሲዮ ሮማኖ የማንቸስተር ዩናይትድ አጥቂ ራስመስ ሆይላንድ ከክረምት የዝውውር መስኮት ቀደም ብሎ የአንዳንድ ክለብ ፍላጎቶችን ምልክቶች ታይተዋል ብሏል። የዴንማርካዊ ኢንተርናሽናል በማንቸስተር ዩናይትድ ባሳለፈው ቆይታ አቅሙን ማሟላት ተስኖት እንዲለቅም ግፊቶች ሲደረጉ ቆይተዋል። አሁን ላይ የሆይላንድ በኦልድ ትራፎርድ ያለው ቆይታ ሊጠናቀቅ ይችላል። ፋብሪሲዮ ሮማኖ ስለ 22 ዓመቱ አጥቂ የወደፊት እጣፈንታም መረጃ አጋርቷል። ሮማኞ በዩቲዩብ ቻነሎ ላይ ሲናገር በሚቀጥለው የዝውውር መስኮት አንዳንድ ክለቦች ስለ ራስመስ ሆይላንድ ጉዳይ የበለጠ ለመረዳትም ከወዲሁ ግንኙነት መጀመራቸውን ነው የሚናገረው። ከቼንድ ኦፍሳይድ እንዳረጋገጠው ራስመስ ሆይላንድ የናፖሊ ኢላማ መሆኑን አረጋግጧል። ነገር ግን የመረጃ በጣሊያን ውስጥ ሌሎች ፈላጊዎች እንዳሉትም ነው የሚያረጋግጠው። ፋብሪዚዮ ሮማኖ ስለ ራስመስ ሆይሉንድ ሁኔታ ሲናገር ዩናይትድ ምናልባትም ወጣቱን አጥቂ በዚህ ክረምት ትክክለኛ ዋጋ ከቀረበለትም እንዲሄድ ሊፈቅድለት እንደሚችልም ጭምር ነው የተናገረው። ፋብሪዚዮ ሮማኖ ሲናገር ክለቦች የሱን ሁኔታ ለመረዳት ከማንቸስተር ዩናይትድ እና ከራስመስ ሆይላንድ ተወካዮች ጋር መገናኘት መጀመራቸውን ተነግሮኛል። ብዙ ክለቦች በራስመስ ሆይላንድ ላይ ፍላጎት አላቸው። ማንቸስተር ዩናይትድም እንደምንጠብቀው በክረምት ወሳኝ አጥቂ የሚያመጣ ከሆነ የራስመስ ሆይላንድን ዝውውር ሊከሰት ይችላል ብሏል። በሆይላንድ ላይ ምን እንደሚፈጠር እናያለን፣ ምክንያቱም በጣም ፍላጎት ያላቸው ክለቦች ስላሉ ነው። በገንዘብ ረገድ ጥሩ ዋጋ ካገኙ ለማንቸስተር ዩናይትድም ጥሩ ሽያጭ እድል እንደሆነ ይጠብቁታል። ሆይላንድ ጣሊያንን ጨምሮ ከበርካታ ሀገራትም ክለቦች ፍላጎት አለው። በክረምቱ የዝውውር መስኮትም የራስሙስ ሆይላንድ ዝውውር ልንመለከት እንችላለን ሲል ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሌላኛው ፋብሪዚዮ ሮማኖ ካነሳቸው ነጥቦች መካከል በብዙ ክለቦች የዝውውር ኢላማ ስለሆነው ፈረንሳዊ አጥቂ መረጃንም ያጋራል እንደ አርሰናልና ቸልሲ ባሉ ትልልቅ ክለቦች ዝርዝር ውስጥም ስለገባው አጥቂናም እንግዲህ ስለሌ ሌሎች ተጫዋቾች ማስደሳች የዝውውር መረጃዎች እየቀረቡ ይገኛሉ። በዚህ ሲዘን 19 ጎሎችንና ሰባት 7 አሲስቶችን በ37 ጨዋታዎች ያስመዘገበው ሲሆን ሁጎ ኤኬቴኬ በአይንትራክ ፍራንክፈርትም ድንቅ የውድድር ዘመንን እያሳለፈ የሚገኝ ተጫዋች ነው። የኤኬቼኬ ጥሩ አቋም የበርካታ የፕሪሚየር ሊግ ክለቦችን ፍላጎት ስቧል። ከቼን ዶቭ ሳይድ በቅርብ ጊዜ መረጃውን እንዳጋራውና አሁን ላይ ደግሞ ፋብሪትሲዮ እንዳረጋገጠው የ22 ዓመት ወጣት በዚህ ክረምትም ወደ ሌላ ክለብ እንዲሄድም ሙሉ በሙሉ እየተጠየቀ ያለ ይመስላል። ኤኬቴኬ የፕሪምየር ሊጉን ክለቦች ፍላጎትም ስለሳበ ፋብሪሲዮ በኤክስ ገጹ ላይ እንዳሰፈረው ስማቸው ያልተጠቀሱ ክለቦች ስለ ፈረንሳዊ አጥቂ መረጃዎችን እየጠየቁ እንደሆነ ተናግሯል። ኤኬቴኬ ቀደም ሲል በፓሪ ሰን ዠርሜን በአስቸጋሪ ሁኔታ ውስጥ ካሳለፈ በኋላ ራሱን በጀርመን ትልቅ ለውጥ አድርጓል። ስለዚህ ደግሞ አሁን ላይ ሌላ ትልቅ እንቅስቃሴ ዝግጁ መሆኑ ታውቋል። አጥቂው በአሁኑ ጊዜ በፊት መስመር ላይ የግብ አማራጮችን የሚያመጣ አጥቂ ለሚፈልጉ ክለቦችም ፈረንሳዊው አጥቂ ጥሩ መፍትሄ እንደሚሆን ነው የሚታመነው። ፈረንሳዊው አሁን ላይ እንደ አርሰናል፣ ቸልሲ፣ ማንቸስተር ዩናይትድ ባሉ ክለቦችም ራዳር ላይ ይገኛል። የጀርመኑ ክለብም በእርግጠኝነት ሆጎ ኤኪቲኬን ለማቆየትም ፍላጎት ይኖረዋል። ነገር ግን በክረምቱ ተጫዋቹ ወደ ሌላ የአውሮፓ ክለቦች ሊያመራ ይችላል። አይንትራክ ፍራንክፈርት ተጫዋቹን ለመሸጥም ከወሰነም ከዝርዝሩ ከፍተኛ ትርፍም እንግዲህ ሊያገኝ እንደሚችል ነው እምነቱ ያላቸውም ሪፖርቱ ላይ ተጫዋቹ የሚፈልጉት ክለቦች ባይጠቀሰም፣ ተጫዋቹ ምናልባትም ቀጣይ ማረፊያው እንግሊዝ ሊሆን ይችላል። አሁን ላይ በርከት ያሉ የፕሪሚየር ሊግ ቡድኖች ተጫዋቹ ላይ ፍላጎት አላቸው። ስለሆነም ተጫዋቹ መሄድ የሚፈልግበት ቡድን እና ደግሞ አይንትራክ ፍራንክፈርት የሚጠይቀው ዋጋ መታወቅ ያለበት ትልቅ ጉዳይ እንደሆነ መረጃዎቹ አጋርተዋል። ዳቪድ ኦርነስቲን ሊቨርፑል የወሳኙን ተጫዋች ኮንትራት ስምምነት ሊያጠናቀቅ መዘጋጀቱን ፍንጭ ሰጠ። ዳቪድ ኦርነስቲን ለሊቨርፑል ደጋፊዎች አንድ አበረታች ዜናዎችን ሰጥቷል። ሙሐመድ ሳላህን ስለማቆየት ጥሩ ተስፋ አላቸው ብሏል። ምንም እንኳን በዚህ ክረምት ነፃ ወኪል ለመሆን እየተንቀሳቀሰ ባለው ሳላህ አዲስ ውል ላይ እስካሁን የተረጋገጠ ነገር ባይኖርም ነገሮች ግን ወደ ትክክለኛው አቅጣጫ እየሄዱ ይመስላሉ። ዳቪድ ኦርነስቲን ከዛ አትሌቲክ ጋር ባደረገው የጥያቄና መልስ ክፍለ ጊዜ ላይ ሲናገር ሊቨርፑል ሁልጊዜም ሳላህ እንዲቆይና አዲስ ውልም እንዲፈርም ሊያሳምኑት የሚችሉበት እምነት እንዳላቸው ገልጸዋል። የግብፁ ኢንተርናሽናል በዚህ የውድድር ዓመትም ለሊቨርፑል 32 ጎሎችን አስቆጥሮም 22 አሲስቶችን በማድረግ ጥሩ የውድድር ዓመትን እያሳለፈ ነው። ኦርነስቲን ሲናገር ሊቨርፑል መተው የሚፈልጉት ተጫዋች እንዳልሆነ መናገር አለብኝ። ሳላ በአንፊልድ ለመቆየት እድል ያለው ይመስለኛል። ሊቨርፑል በተወሰነ ጊዜ ውስጥም ስምምነት ላይ እንደሚደርሱ ያውቃሉ፣ ምክንያቱም ሳላ እንዲቆይም ይፈልጋሉ። እናም እሱም በሊቨርፑል ደስተኛ እንደሆነና መቆየት እንደሚፈልግም እምነት አለን የተባለው በእርግጥ ስንት ዓመት እንደሚያራዝም የሚታወቅ ነገር የለም። በተጨማሪም ሳላ ወደ ሳዑዲ ፕሮሊግ ወይም ደግሞ ወደ ፓሪስ ሰን ዠርሜን ለመዘዋወር ሊዘጋጅ ይችላል የሚሉ ሪፖርቶችን እየሰማን ነው። የሳላህ አይነት ተጫዋቾችን የማይፈልግ ክለብ የለም። የሻምፒየንስ ሊግ እና የካራባው ካፕ ዋንጫም እንግዲህ ሽንፈቶች በሳላ ቆይታ ላይ ምንም አይነት ተጽዕኖ ይኖሯቸዋል ተብሎ አይጠበቅም። ሊቨርፑሎች እንግዲህ ትሬንት አሌክዛንደር አርኖልድ ሊያጡ ተቃርበዋል። ቨርጂል ቫንዳይክንና ሞሐመድ ሳላህን ግን በክረምቱ በነጻ ላለማጣት ይሞክራሉ። ስለዚህም እነዚህ ኮከቦችን ለማቆየት የተቻላቸውን ሁሉ ማድረግ የሚፈልጋሉ። ሳላ ከሶስቱ ዋነኛው ነው ሊባልም ይችላል። ነገር ግን ደጋፊዎች ከተቻለም ክለቡ ሶስቱንም እንግዲህ ሁለቱን ኮንትራት እንዲፈርሙ ሊያደረጋቸው እንደሚችል ነው የሚታመነው። ሪያል ማድሪድ ኤንዞ ፈርናንዴዝንና ማርቲን ዙበሜንዲን በመተው አዲሱን የሞድሪች ተተኪ እየመረጠ እንደሆነ ይነገራል። የማሪንጌው ቡድን አይናቸውን ከወቅቱ ተፈላጊ ባለተሰጥኦ አማካዮች አንዱ ላይ አስቀምጧል። ሪያል ማድሪድ ትኩረታቸውን በአንጌሎ ስቲለር ላይ በማድረግ ኤንዞ ፈርናንዴዝንና ማርቲን ዙበሜንዲን መከታተላቸውን ትተውታል። የማድሪድ ቦርድ ከቶኒ ክሮስ ጡረታ መውጣትና ከሉካ ሞድሪች የእድሜ መክፋት በኋላ ቡድኑን ለማጠናከር አማካይ በማፈላለግ ላይ የቆዩ ሲሆን ጀርመናዊውን ከስቱትጋርት ማምጣትም በገበያው ላይ በጣም አዋጭ እንደሆነም አስበዋል። የ36 ሚሊዮን ዩሮ የውል ማፍረሻ ያለው አማካይ ከሪያል ማድሪድ ጋር ከተያዙ ሌሎች ስሞች ጋርም ሲወዳደር ተመጣጣኝ አማራጭ አድርገዋል። የ23 ዓመቱ አማካይ ከዚህ ቀደም የባርሴሎና ፍላጎትን እየስብ ነበር። አሁን ግን እሱን ለማስፈረም የሚፈልገው ሪያል ማድሪድ ነው። በባየር ሚኒክም አካዳሚው ያደገው ስቲለር በስቱትጋርትም ቁልፍ ተጫዋች በመሆን ቡድኑ እንግዲህ በቡንደስሊጋ ሁለተኛ ደረጃ ላይም እንዲገኝ አስችሎታል። በመሀል ሜዳ ያሳየው ብቃት ከጀርመን ብሔራዊ ቡድን ጋርም ለመጀመሪያ ጊዜም ጥሪ እንዲደርሰውም አስችሎታል። ራሱን በትልቅ ደረጃ ማስቀመጡን ቀጥሏል። ከቶኒ ክሮስ ወኪል ጋርም ተመሳሳይ ወኪል ያለው አማካዩ ዝውውሩን ለመጨረስ ሊያመቻች ይችላል። የቀድሞው የማድሪድ ተጫዋች ከተቋሙ ጋር ያለው ግንኙነት ጥሩ ነው። የወኪሎቹ ተጽዕኖም የመሀል ሜዳውን ተጫዋች ውሳኔ ላይም ወሳኝ ነገር ሊሆን እንደሚችል ነው እንዲህ የሚታመነው። ሪያል ማድሪድ ዞቤሜንዲንና ኤንዞ ፈርናንዴዝን ከዝውውር አዳራቸው ውጪ ለማድረግ ግን አልወሰኑም። እንግዲህ በኢኮኖሚያዊ ምክንያቶች ግን ምናልባት ሊያፈገፍጉ እንደሚችሉ ይታመናል። የሚስማማቸው ተጫዋች ግን ስቲለር የሚባለው ተጫዋች እንደሆነ ይገለጻል። በጣም ዝቅተኛ ገንዘብ ነው ሊያስወጣቸው የሚችለው። በሚቀጥለው ክረምት ማድሪድ የስቲለርን የመልቀቂያ አንቀጽ ግን በመክፈል ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። የቸልሲው ተጫዋች በሴልታ ቪጎ እየተፈለገ ነው በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ቸልሲን የሚለቀው ተጫዋች በሴልታ ቪጎ ልንመለከተው እንችላለን። አርማንዶ በሮሃ በቸልሲ የወደፊት እጣ ፈንታው እርግጠኛ አይደለም፣ እናም ሴልታ ቪጎ ሁኔታውን በቅርበትም የሚከታተለው ክለብ ሆኗል። በኤቨርተን በውሰት የሚገኘው አልባንያዊ አጥቂ በጉዲሰን ፓርክ እና በስታንፈርድ ብሪጅ ሁለቱንም ማሳመን ተስኖታል። ይህም እንግዲህ ከለንደኑ ክለብ መልቀቅ የጊዜ ጉዳይ ብቻ ነው የሚል እምነት እንዲኖርም አድርጓል። ከዚህ ሁኔታ አንጻር የስፔኑ ቡድን ፊት መስመራቸውን ለማጠናከር እድሉን ሊጠቀሙበት ይፈልጋሉ። ለ23 ዓመቱ አጥቂ በውድድር ዘመኑ ቀላል አልነበረም። በኤቨርተን ቆይታው የመጫወቻ ጊዜ እየተገደበ በመሆኑ ብቃቱን ለማሳየትም ወጥ አቋም ስላልነበረው በቸልሲ ከክረምት በኋላም ቆይታው ላይ ጥርጣሬን እንዲፈጠርም አድርጓል። በቀደሙት ዓመታት ተስፋ ሰጪ እንቅስቃሴ አድርጎ የነበረ ቢሆንም በቅርብ ጊዜ ወዲህ ግን ያሳየው ብቃት እና ደግሞ ተደጋጋሚ ጉዳቶች ብዙ ጥያቄዎችን አስነስቶበታል። አርማንዶ በረውሃ በውድድር ዘመኑ መጨረሻ ወደ ለንደን ቢመለስም በቶሎ ግን ወደ አዲስ ክለብ ሊያመራ ይችላል። ሴልታ ቪጎዎች የፊት መስመር ተጫዋቹን ወደ ቡድናቸው መጨመር በአዎንታዊ መልኩ ይመለከቱታል። ቡድኑ በዘንድሮ የውድድር ዘመን ጎል በማስቆጠሩ ረገድ በእጅጉ ታግሏል። የአርማንዶ በረውሃ መምጣትም በአጥቂ ክፍል ውስጥም አስደሳች አማራጭን ሊሰጣቸው ይችላል። አካላዊ ጥንካሬው፣ የአየር ላይ ኳስ አጠቃቀሙና በግብ ክልል ውስጥም የመጫወት ችሎታው በክላውዲዮ ቡድንም ለሚመራው ቡድን ፍላጎትም ተስማሚ ምርጫ ያደርገባል ተብሎ ነው የሚጠበቀው። የሚቀጥሉት ሳምንታት የአልባንያ የፊት መስመር የወደፊት ሁኔታውን ለመወሰንም ወሳኝ ይሆናሉ። እስካሁን ጠንካራ ነገር ባይኖርም የሴልታ ቪጎ ፍላጎት እውን ከሆነ ከፕሪሚየር ሊጎ ቡድን በውሰት ለመውሰድም ተጨባጭ ድርድር ሊመጣ ይችላል። ሁሉም ነገር ቸልሲ በሚያስቀምጠው ቅድመ ሁኔታና በተጫዋቹ ፍላጎትም ይወሰናል ተብሎ ነው የሚጠበቀው። የሴዛር አዝብሌ ኳይታን ፊርማ ሊያገኝ የሚችለው የስፔኑ ክለብ ሴዛር አዝብሌ ኳይታ የአትሌቲኮ ማድሪድ ቆይታው በሰኔ ያበቃል። እናም የመስመር ተከላካይ ሌላኛው የስፔን ክለብ ቀጣዩ መዳረሻ ሊሆን ይችላል። የ35 ዓመቱ የመስመር ተከላካይ እስከ ውድድር ዓመቱ መጨረሻ የሚያቆየው ኮንትራት ብቻ ያለው ሲሆን ከቀይና ነጭ ለባሾቹ ጋርም ያለው ቆይታ እንደማያድስና የቀጣዩ የውድድር ዘመን ምርጫውንም ከወዲሁ እያጤኑበት ይገኛሉ። ሁሉም ነገር የሚያመለክተው የስፔናዊው መዳረሻ እዚያው በስፔን እግር ኳስ እንደሚቀጥልና ኦሳሱና አገልግሎቱን ለማስጠበቅም እንደ ዋና እጩ እየተቆጠረ ነው። የናቫሬስ ቡድን ከክለቡ ጋርም ልዩ ግንኙነት ባለው ተከላካይ ላይ እይታቸውን ጥለዋል። በኦሳሱና የወጣቶች ቡድን ያደገው አዝፒሊኩዌታ በድጋሚ ወዳደገበት ቡድን ለመመለስም ቅርብ ነው ተብሎ ይታሰባል። አዝብሌኮይታ ወደ አልሳዳር ሊመለስም የሚችልበት እድል ለተጫዋቹም ሆነ ለክለቡም በመልካም የሚመለከቱት አማራጭ ሲሆን በተለይም ደግሞ በመከላከል ላይም ትልቅ ልምድ መጨመርን ይችላል። ኦሳሱና የአዝብሊኮይት አይነት ተጫዋች በቡድኑ ውስጥ መያዙ ለመልበሻ ክፍሎም ተጨማሪ አመራርን እንደሚያመጣ አምናለሁ። ከዚያም ባለፈ በመከላከል ላይ ያለው ሁለገብ ብቃት በቃት ለቡድኑ ጠቃሚ ማጠናከር ያደርገዋል። እድሜው ቢገፋም በኦሳሱና ሆነም በከፍተኛ ደረጃ መወዳደር የሚችል አቅም እንዳለው አሳይቷል። ይህም እንግዲ ፊርማ ከተሳካ ለሞሪኖ ነው ቡድን አስደሳች ይሆንለታል። ሴዛር አዝ ብሌክ ኮይታም ስራውን በጀመረበት ክለብም እግር ኳስን ሊያጠናቅቅ ስለሚችል ሁሉም ነገር በተጫዋቹ የመጨረሻ ውሳኔ ላይ ይመሰረታል ተብሎ ነው የሚጠበቀው። ሰቨያ በክረምቱ ለመሸጥ ያሰባቸው ስድስት ተጫዋቾች የሲቪያ ቡድን በክረምት ውስጥም ትልቅ የቡድን መልሶ ግንባታን ማከናወን ይፈልጋሉ። ሲቪያ ፋይናንሱን ለማስተካከል ሽያጮችን ማከናወን ወሳኝ የሚሆንበት የክረምት የዝውር ገበያ ላይም እየጠበቃቸው ነው። ከጁላይ በፊት 34 ሚሊዮን ዩሮ ማሰባሰብ ያስፈለገው ቦርዱ ቡድኑን ሊለቁ የሚችሉ ስድስት ተጫዋቾችን ለይቷል። ሎይክ ባዴ፣ ዶዲ ሉኬባኪዮ፣ ዣን ሉ ሳንቼዝ፣ ሆዜ አንሄል ካርሞና፣ ኪኬ ሳላስ እና ኢዛክ ሮሜሮ። እንግዲህ እነዚህ ዝውውሮችም በሲቪያ ኢኮኖሚያዊ ሁኔታን ለማስታገስም በላይ ለቀጣዩ የስፖርት ፕሮጀክትን ማቅጣጫ ያስቀምጣል። ቡድኑ ከአውሮፓ ቦታን ለማግኘት በአራት ነጥብ ይርቃል። የአሰልጣኙ ኮንትራት እስከ 2027 ድረስ ቢቆየም በጋርሲያ ፒያሜንታ ቀጣይነት ላይ ያለው ጥርጣሬ እያደገ ነው። በመልቀቁ ረገድ ባዴ እና ሉኬ ባኪዮ ቀደም ሲል ባለፉት የክረምት የተጫዋቾች የዝውውር ገበያዎችም ከፍተኛ ዋጋ ካላቸው ተጫዋቾች መካከል ናቸው። ሁዋን ሉ ካርሞና፣ ኪኬ ሳላስ እና አይዛክ ሮሜሮ ሽያጫቸው የአካዳሚ ተጫዋቾች በመሆናቸው ንጹህ ገቢ ያስገኝላቸዋል። ስለሆነም ሲቪያዎች የአካዳሚ ተጫዋቾች የነበሩትን አራት ተጫዋቾችን በቶሎ ለመልቀቅ ከፍተኛ ጥረትም እያደረጉ ይገኛሉ። ይህ በእንዲህ እንዳለ የቪክቶር ኦርታ አስተዳደር ከሞንቺ ስልጣኑን ከተረከበ ጀምሮ ትችቶች ገጥመውታል። በጥሯር ሩበን እንግዲህ ቫርጋስንና ኦኮራ ዳያምስን ቢያስፈረሙም ቡድኑ ተጨማሪ ችግሮች እያጋጠሙት ስለሆነ ኦርታ ከፍተኛ ጫና ውስጥ ገብተዋል። ይህም እንግዲህ በመጪው የውድድር ዘመን ቡድኑ በከፍተኛ ደረጃ የመፎካከሩ ጉዳይም እጅጉን አጠራጣሪ ደረጃ ውስጥም እንዲገባ አድርጎታል፣ ይላሉ ዘገባዎቹ እያሰፈሩ የሚገኙት። ቻልሲ የዓለም ሪከርድ ክፍያ ያወጣበትን ግብ ጠባቂ ሊለቀው ነው በኦርንመስ የቼልሲውን ግብ ጠባቂ ኬፕ አሪዛባላጋን በቋሚ ኮንትራት በክረምቱ ለማስፈረም ተዘጋጅተዋል። የዜ ቴሌግራፍ ዘገባ እንደዘገበው ከሆነ በቼልሲ በነበረበት ጊዜ ብዙ ጊዜ የተተቸው ግብ ጠባቂው ባለፈው ውድድር ዘመን በሪያል ማድሪድ ካሳለፈ በኋላ በዚህ ሲዝን በቫይታሊስቲ ስቴዲየም በውሰት ላይ ይገኛል። ኬፕ አሪዛባላጋ ካለፈው ሲዝን በኋላ በስፔን የመቆየት ተስፋን ቢያደርግም ቲቦ ኮርቶዋ ከጉዳቱ መመለሱ ማድሪድን ማገልገል ስለፈለገ አሪዛባላጋ ምንም ቦታ አልነበረውም። ማዲስ ክለብ እንዲፈልግም አድርጎታል። በመሆኑም በክረምቱ ቦርነመስ ኬፓሪዛባላጋን ለማምጣት እድሉን ተጠቅሞ ነበር። አሁን ላይ በሁለቱ ክለቦች መካከልም ጥሩ መፍትሄ ለማግኘት እየሰሩ ነው። ቼሪዎቹ በአንዶኒ ኢራኦላ ስር ጠንካራ የውድድር ዘመንን እያሳለፉ ሲሆን በአውሮፓ እግር ኳስም ለማግኘት እየተቃረቡ ነው። ኬፓ የተለያየ ጊዜን ቢያሳልፍም አንዶኒ ኢራኦላ በዚህ አመት ግን ባለፈም እሱን ለማቆየትም ፍላጎት እንዳለው ተዘግቧል። ስለሆነም ኬፓ ሪዛባላጋ በቸልሲ የመቆየት እድል ያለው አይመስልም ቦርንመስ፣ ቼልሲ በአንድ ወቅት ለግብ ጠባቂው ከከፈለው ዋጋ በእጅጉ ዝቅ ባለ ዋጋ ኬፓን ለማስፈረም ወርቃማ እድል አግኝተዋል። ሰማያዊዎቹ በ2018 ለግብ ጠባቂው የዓለም ሪከርድ የሆነ 80 ሚሊዮን ዩሮ አውጥተውበታል። በወቅቱ የግብ ጠባቂው ሪከርድ ነበር። ነገር ግን ከቦርንመስ የውሰት ዝውውር በፊት ተጫዋቹን በዚህ ክረምትን በነፃ ላለማጣት ኮንትራቱ ለአንድ ዓመት አራዝመውለት ነበር። አዲሱ ኮንትራት በስድስት ሚሊዮን ዩሮ ብቻ እንዲለቅም የሚያደርገው ሲሆን ይህም ለቼሪዎቹ ተመጣጣኝ አማራጭም እንዲሆን አድርጎታል። እንግዲህ ነገር ግን የኬፓ አሪዛባላጋ ደሞዝ እንቅፋት ሊሆን ይችላል። ኬፓ አሁንም በከፍተኛ ደሞዝ እያገኘ ነው። ሆኖም ቦርንመስ ፍላጎቱን ማሟላት ይችሉ እንደሆነ ማየት አለብን። ሌሎች ክለቦች ወደ ድርድሩ ሊገቡ የሚችሉበት እድልም እንዳለ ነው ዘገባዎቹ የሚያሳዩት። የሊቨርፑል ያለፈው ክረምት ፈራሚ ጆርጂ ማማርዳሼቪል ለቀጣዩ የውድድር ዓመት መልእክት ለአሊሰን ቤከር ልኳል። የቫሌንሲያ ግብ ጠባቂ ጆርጂ ማማርዳሼቪል በሶስት ዓመት ጊዜ ውስጥም የሌቪ የሌቪ ያሲን ሽልማትን በእጩ ዝርዝር ውስጥ መኖሩ ይታወሳል። ተጫዋቹ በውድድር ዓመቱ መጨረሻ በ30 ሚሊዮን ዩሮ ወደ ሊቨርፑል የሚዘዋወር ሲሆን በአንፊልድም ተጠባባቂ የመሆን ፍላጎት የለውም። የሃያ ሶስት ዓመት እድሜው ግብ ጠባቂ በቅርብ ወቅቶች በላሊጋ ውስጥ በቫሌንሲያ ቡድን ውስጥም ቁልፍ ሚና በመጫወት በሜስታያ ካሉት ምርጥ ተጫዋቾች አንደኛው ነው። ሆኖም ግን ሊቨርፑልን እንደሚቀላቀል ባለፈው ከምት ቢረጋገጥም በሚገርም ሁኔታ ወደ ፕሪምየር ሊግ ሄዶ ተጠባባቂ ከሚሆን እዛው በውሰት መቆየትን መርጦ ነበር። በውድድር ዘመኑ መጀመሪያ ላይ ወደ ሊቨርፑል ያልሄደበት ምክንያትም የአሁኑ ቁጥር አንድ ግብ ጠባቂ አሊሰን ቤከር እንደነበር ይታወሳል። ነገር ግን በቅርብ ጊዜ የወጡ ዘገባዎች መማር ዳሼቪል በክረምቱ የቋሚ ቦታ ለማግኘት ተዘጋጅቶ ወደ አንፊልድ እንደሚመጣ ተናግሯል። ግብ ጠባቂው ለሬሌቮ ሲናገር ወደ ሊቨርፑል የሚሄደው አንደኛ ግብ ጠባቂ ለመሆን ነው። በክረምቱ ወደ ሊቨርፑል ይሄዳለሁ፣ ልምምድ ላይም ጥሩ ሆናለሁ፣ ለቡድኑ ምርጡን እሰጣለሁ። ከዚያም አሰልጣኝ ይወስናል ማን እንደሚጫወትና እንደማይጫወት የምወስነው እኔ አይደለሁም ሲል ነው ጆርጅ መማር ዳሼቪል የተናገረው። በዚህ ጥረት ውስጥ ምን ያክል እንደሚሳካለት መታየት ያለበት ጉዳይ ነው። የ32 ዓመቱ አሊሰን ቤከር በሊቨርፑል ሌላ ጥሩ ውድድር ዘመንን ያሳለፈ ሲሆን ኮንትራቱ ሊጠናቀቅ ሁለት ዓመት ሲቀረው በክለቡ ለመቆየትም ፍላጎት እንዳለው ተነግሯል። ነገር ግን ሊቨርፑል በዚህ ክረምት ከአሊሰን ቤከር ጥሩ ክፍያ ለማግኘትም የመጨረሻውን እድል ሊሞክሩ እንደሚችሉ ነው የሚታመነው። ጃው ፌሊክስን ለመመለስ የሚያስበው የፖርቱጋሉ ቡድን ፖርቱጋላዊው በጥሩ ሁኔታ ላይ አይደለም። ቸልሲ ስለ ዣኦ ፌሊክስ የወደፊቱ ጊዜም አስቀድሞ ውሳኔ ሰጥቷል። ዣ ፌሊክስ አሁንም ቦታውን ማግኘት አልቻለም። ፖርቱጋላዊው በአትሌቲኮ ማድሪድ፣ ቸልሲ እና በባርሴሎና ባደረገው ጥሩ ያልሆነ ቆይታ በኋላም በስራው ውስጥም የሌላ ተስፋ አስቆራጭ ምዕራፍ ላይ ይገኛል። በዚህ ጊዜ በኤሲ ሚላን ጥሩ ጊዜ እያሳለፈ የማይገኘው ተጫዋቹ የሚላን የወደፊት እቅዳቸው አካል እንዳልሆነ አስቀድሞ ተነግሮታል። ባለፈው ክረምት ቸልሲ ለቋሚ ዝውውሩ 52 ሚሊዮን ዩሮ ያወጣ ሲሆን አሁን ላይ በተጫዋቹ ትዕግስት አጥቷል። የሰማዮቹ ቡድን በክረምቱ ገበያም ሊሸጣቸው ከሚችሉ ተጫዋቾች ዝርዝር ውስጥም አካቶታል። ዣኦ ፌሊክስን በተቻለ ፍጥነትም መውጣቱን ለማረጋገጥ ይፈልጋሉ የተባለው በስታምፎርድ ብሪጅ ያለ ደቂቃ መቀመጥ ለሁለቱም ወገኖች እንደማይጠቅም ስለሚያውቁም በፍጥነት ለተጫዋቹ አዲስ መዳረሻ ለማግኘት ይፈልጋሉ። ዣው ፌሊክስ እስከ 2031 ድረስም ኮንትራት ቢኖረውም አሁን ያለው ሁኔታ ግን ከመቆየትም ይልቅ መልቀቁን የበለጠ ያሳያል። ከእንግሊዝ የወጡ ዘገባዎች እንደሚያሳዩት ክለቡ ራኪም ስተርሊንግ፣ ቤን ቺልዌል ወይም ኬፓን ጨምሮ በርካታ ተጫዋቾችን ለማሰናበትም ዝግጁ ናቸው። ነገር ግን የፖርቱጋላዊው ተጫዋች ውድ ዋጋ በሽያጩ ጉዳይ ላይ አሳሳቢ ነው። ቤኔፊካ ለፖርቱጋላዊው ተጫዋች አዲስ መዳረሻ ሊሆን ይችላል። በፖርቱጋሉ ቡድን ዣዋ ፌሊክስ በጥሩ ሁኔታ ይታያል። እንግዲህ በመመለሱንም ይፈልጉታል። ቤኔፊካ ዣዋ ፌሊክስን በውሰት ወይም በቋሚ ቅናሽ ዋጋም ዝርዝሩን ለመጨረስ ይፈልጋሉ። ግልጽ የሆነው ነገር የለንደኑ ቡድንና ሚላን ከአሁን በኋላ ዣ ፌሊክስን እንደማይፈልጉት ነው። ጃው ፌሊክስ በድጋሚ ራሱን ለማሳየትም ወዳደገበት ቡድን መመለስ ጥሩ አማራጭ ሆነልታል ተብሎ ይታመናል። ሉካስ ቫስኪዩዝ ከሪያል ማድሪድ ለመውሰድ ከወዲሁ አማራጮች ያሉት ሁለገብ የሆነውን የሪያል ማድሪድ ተጫዋች በእድሳት ወሬዎች ላይ ቢገኝም የመቆየቱ ነገር ግን እርግጥ አይደለም። ሪያል ማድሪድ በመጪው የዝውውር ገበያ ላይም ከሚደረጉት በጣም ጥንቃቄ ከተሞላባቸው ውሳኔዎች አንደኛው የሉካስ ቫስኪዩዝ የወደፊት እጣፈንታም መፍታት ነው። በጁን 2025 ከክለቡ ጋር ያለው ኮንትራት የሚያበቃው ሁለገቡ ተጫዋች አሁንም የእሱ ቀጣይነት ማረጋገጫ የለውም። የተጫዋቹን ሁኔታ በተመለከተ ሁለት ላሊጋ ቡድኖች በማድሪድ እድሳት ካልቀረበለት አዲስ መዳረሻ ሊያገኝ ተዘጋጅተዋል። በዘንድሮው የውድድር ዘመን ተፈላጊነቱን እያጣ የመጣው ሉካስ ቫስኪዩዝ በተለይም በአስፈላጊ ጨዋታዎች፣ አንዳንድ ጊዜም በቀይ መስመር በፌዴ ቫልቬርዴ ተተክቶ ነበር። በተጨማሪም እንደ ትሬንት አሌክዛንደር አርኖልድ ያለ ተጫዋች ሊመጣ ስለሆነ ሉካስ ቫስኪዩዝ በማረንጌው ክለብ ያለውን ሁኔታም የበለጠ ያወሳስበዋል። ተጫዋቹ ለአንድ ዓመት መቀጠል ይፈልጋል። ይህም ደግሞ ሀሳብ የካርሎ አንቸሎቲን ድጋፍ እንግዲህ የሚያገኝ ነው። ነገር ግን ክለቡ ካስ ካልፈለገውም በላሊጋ ውስጥም ሁለት አማራጮች አሉት። ዲፌንሳ ሴንትራል እንደዘገበው ማዮርካና ኢስፓኞል ካሁኑ ቫስኪዩዝን ለማግኘትም እንቅስቃሴ ማድረግ ጀምረዋል። እንግዲህ ይሄ ክለብ በበኩሉ የፓብሎ ማፊዮን መልቀቅ ተከትሎ የቀኝ መስመር ተከላካይ ክፍተትን የሚፈጥር ሲሆን ሉካስ ቫስኪዝ ወዲያውኑ ሊሞላ ይችላል ተብሎ ይታሰባል። በአንጻሩ ኤስፓኞል ተጫዋቹን የመመለስ ሕልም አልሟል። ሉካስ ቫስኪዝ በነጮቹ የመጀመሪያ ቡድን ውስጥ ራሱን ከማሳየቱ በፊት የተጫወተበትን የካታላኑ ቡድን እንደገና ሊቀላቀል ይችላል። ከሪያል ማድሪድ የመጨረሻ ውሳኔ በመጠበቅ ላይ ያለው ሉካስ ቫስኪዝ በሳንቲያጎ ቤርናቢ ያለው ጊዜ ካለቀም በስፔን እግር ኳስ ለመቀጠል አማራጮች እንዳሉት አስቀድሞ ይታወቃል። የዦዜ ሞሪኒዮ ግልጽ ጥያቄ ለፌነርባቼ ፖርቱጋላዊው አሰልጣኝ በሚቀጥለው ክረምት በቡድናቸው አንድ ተጫዋች ማቆየት ይፈልጋሉ። ሞሪኒዮ ግልጽ ነው፣ ሚላን ስክሪኒየር በሚቀጥለው የውድድር ዘመን የፌነርባቼ አካል ሆኖ መቀጠል አለበት ብለዋል። ለመጪው የውድድር ዘመን ቡድኑን ማቀድ የጀመሩት ፖርቱጋላዊው አሰልጣኝ የስሎቫኪያዊውን የመሀል ተከላካይ በተከላካይ መስመሩ ላይ ቁልፍ አካል አድርገው ይመለከቱታል። እናም ቀጣይነቱን ለማረጋገጥ የክለቡ ቦርድ የተቻለውን ሁሉ እንዲያደርግም ጠይቀዋል። በጥሬ ተጫዋቾች የዝውውር መስኮት ከፓሪስ ሳን ዠርሜን በውሰት የወጣው ስክሪኒየር ከኋላ መስመር ባለው ጠንካራ አቋምና በከፍተኛ ደረጃ ላይ ባለው ልምድም የአሰልጣኝ ስታፉና ደጋፊዎቹን በፍጥነት አሳምኗል። እንደ ዘገባዎች ከሆነ ፌነርባቼ የዝውውሩን ቋሚ ለማድረግ ይፈልጋል። ነገር ግን የውሰት ውሉን ማራዘም ለቱርኩ ክለብም ጥሩ አማራጭ እንደሆነ ይታያል። ሚላን ስክሪኒየር የጆዚ ሞሪኒዮ ቁልፍ ተጫዋች ነው። ወደ 10 ሚሊዮን ዩሮ የሚጠጋ ዋጋ ካቀረቡ እንግሊዙ ጉሩንም ወደ ቋሚ የመቀየር መብት አላቸው። ዋናው እንቅፋት የሆነው ከፍተኛ ደሞዙ ነው። ተጫዋቹ 7.5 ሚሊዮን ዩሮ የሚያገኝ ሲሆን፣ ይህም የተጫዋቹ ኮንትራትን ቋሚ ለማድረግ ማስቸጋሪ ያደርግበታል። ቢሆንም ዦዜ ሞሪኖ ከተከላካይ መስመር መሪዎቹ አንዱን ማጣት አይፈልጉም። ክለቡ እሱን ለማቆየት መንገዶችን እንደሚፈልግ ታውቋል። የቀድሞውን የኢንተር ተጫዋች ማቆየትም በገበያው ላይ የጥንካሬው ማሳያና የፌነርባቼ የቱርክን የበላይነት ለማግኘትም ለሚደረጉት ጥረትም ወሳኝ እርምጃ መሆኑን በመገንዘብ የስፖርት ማኔጅመንቱ ከወዲሁ እየሰራ እንደሆነ ዘገባዎች እየጠቆሙ ይገኛሉ። ውድና የተከበራችሁ ቤተሰቦቻችን ለዛሬ ከሁለተኛው የዩቲዩብ ቻንላችን አዲስ ስፖርት ልዩ የያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችንን ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ነው የሚሆነው። ስላደመጣችሁኝ የእጅጉን ከልብ ከልብ አድርጌ አመሰግናችኋለሁ። በቀጣይ ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን እንዲሆንላችሁ ግን ከወዲሁ በአክብሮት እመኛል አክብሮት